ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለመደው ሰዓት መጥተናል። ላይክ አርጉ፣ ሼርም አርጉ። ደሞ ጆሮአችሁን ክፈቱ፣ ጉድ ትሰማላችሁ። ስሙ ይሄንን ጉድ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብነው ግን ዛሬ እመቤታችን ተገልጣ አምስት ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታቻሉ አንዱ ምዕመናን መሃረባቸውን ነጠላቸውን እየወረወሩናት እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲሁ መንዲላት ይሆሙ ይሄ ጨርቁን እየወረወሩ ጻርቃንን፣ ሰማይታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል፣ ብዙ ዋይታ ይሰማል። አራሁይ እንዲህ እየወረወሩ ከዛ ቱቱ ተባረኩ ይወረውራል፣ ባርካ መልሰት። አረ ኢየሱስ ኢየሱስ፣ ጉዞ ያለ ኢየሱስ ከባድ ነው። የት እንደምትሄዱ አጣቡ። የተገኘውን ሁሉ ታወራለህ። የሆነ ፎጣ አንስተ ወርወር ታደርጋለህ። ቱ ተባረኩ። ምን ብዬ ላወራ፣ በቃ ጨለማ እራሱ አይገልጽም በኢየሱስ ድቅድቅ ጨለማ ምን እንደምታደርጉ አታውቁም። ዝም ብላችሁ መሄድ ነው። ኢየሱስ ካለ ግን ብርሃን ነው። ከተጻፈው አታልፉ። የተጻፈውን ብቻ ከዛ ውጭ ማውራትም ማሰብም አይቻልም። አዳኝ ኢየሱስ ነው። መንገድ እሱ ነው። ሌላ ያለ የተደረበ ሁሉ ውሸት ነው፣ ወንጀልም ነው። በቃሉ ላይ መደረብ አይቻለም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞይንም ቬሮኒካ ዳነ። አምላክን መካሰስ አለብሽ የሙያ ጋር በሚለው ልታያቸው ትችያለሽ እንጂ እግዚአብሔርን መካሰስ አለብሽ። ስሙት እዋብለት አለው በሽታ በትዕግስት ቀመስከኛሉ መድኃኒት በጠላ አጌጥለት አለው በትሁት ማንነት አንተን አስወድዶ ሌላ የሚያስጠላ እነግርለት አለው ዝናውን አውጥቼ በሜሪ አርምዴ ባስናቀች ክራር እኖርለታለው እሱ እንደሚወደው ጠብቅሀለው ከትዝታ ጋር እሽቀረቀራለው ባስተማረኝ ሕይወት ኪሸርት ወዳለው ነፍሴ ነው ኮፍቻ ደረግለታል የሆነ እንደሚለው በፍቅሩ ገዝቶኛል ጌታዬ እሱ ነው። እንሰብሰብ ያልሽኝ ልሰጭኝ መሰለኝ መሰለኝ መሰ እግዚአብሔር ሞት ነው። ይህን እያየን እንዴት እችን እናት ክደናት እንምጣ? ይህን እያየን እንዴት እጃችንን ወደ እሳት እንክተት? ይህን እያየን እንዴት ወደ ሞት እንሩጥ እንንደርደር? እማምለክ ልቦና ትስጣችሁ። አይ አትፍረዱ፣ አትፍረዱ፣ ክፋት አትናገሩ። ሰው የግሉ ንብረት ሲነካ ይቆጣል፣ ይናደዳል በዚህ ዕድሜ ግን እንደዚህ ያሳዝን ተረት ትልቅ ትንሽ አይልም፣ ሁሉንም ጨለማ ውስጥ ማንም ከሱ ማምለጥ አይችልም። እሺ ብሎ ከገባ ኢየሱስ ብቻ ነው ከዚህ ውስጥ ጎትቶ የሚያወጣው። ልክ መጽሐፍ ቅዱስን ገልጦ እንዳነበበና መጽሐፍ ቅዱስን እንደሚያሳይ ሰው ፎቶ ያሳያል። ወደዚህ እንሄዳለን። ትውልድ እየሄደ ነው በሚገርም ፍጥነት ወደ ሞት። እሷ እንደ ወረጃ መለጠች ለኢየሱስ እየዘመረች ያኔ። እሷ እንድዘፍን የሚያገፋፋ ጋኔን አሁን በዚህ ወንድማችን ውስጥ ገብቶ

የተጻፈው ይሄ ነው። መዳን በክርስቶስ ነው ብለው ያለ መጽሐፍ ቅዱስ ጉዞ እንደዚህ አይነት ተሳዳቢ ትውልድ ይዞ ይመጣል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ አመለጠች ያመለጠ ክብር ለኢየሱስ ይሁን። ስሙ እንደነም ኢየሱስ ያናቃትን እናቱን እኛ አንነቃት። ኢየሱስ ያከበራትን እናቱን እናከብራታለን። ኦፍ ኮርስ አንድ የልጇ ጌታ ክርስቶስ አክብሯታል። ለዛ ነው ዘማሪውም ከእግዚአብሔር በላይ ማንም ብርሽን አይጨምርም ብሎ ያመሰግናት። አሁን እኔ ጥያቄ እውነት እውነቱን ስናወራ እናወራ፣ ለወላጅ እናታችሁ ለስጋ እናታችሁ ያላችሁን ፍቅርና ክብር ተዉት፣ ሙሉውን እንደው ሩቡን እንኳን ለክርስቶስ እናት ለድንግል ማርያም አላችሁ ወይ? እጅግ በጣም ክብርና ፍቅር አለን ብሎ ለማውራት ሞራሉን ከየት አመጣችሁት ነው እንዴ? እንኳን ልትወዷት እንኳን ልታከብሯት፣ የሚወዷትና የሚያከብሯትን ታመልኳት አላችሁ እያላችሁ ስም ሲሰጥ አይደል? የሚወዷትን የሚያከብሯትን ሲያሸማቅቅ የነበረ አሁን ደርሶ ተቆርቋሪ ልሆን ካለ ይቺ ጠጋ ጠጋ እህ እቃ ለማንሳት ነው ይባላል። ለማንኛውም እኛም ብንወዳት ባንወዳት ከልጇ በላይ ልንወዳት አንችልም። እኛም ብናከብራት ባናከብራት ከልጇ በላይ ልናከብራት አንችልም። አንዴ የክብር ጥግ የትኛውም ፍጡር ሊከበር በማይችል ጥግ ማን ነው ያከብራት? እግዚአብሔር አከበራት፣ እናቱንቻ። አንድ ስንወዳትም ስናከብራት ለራሳችን ብለን ነው። ሁለት ንጉሱ በተጠራበት ንግስቲቷ መጠራት ግድ ይላል። አራት ነጥብ። ማምለክና መውደድ የተለያየ ነገር ነው። አረ ለይተን እናውራ እንጂ ማርያምን የሚጠላ ጴንጤ ያለ እንዴ? እኔ እስካሁን ማምለክ ግን አይቻልም። ለዩ እንጂ ማምለክና መውደድ የተለያየ ጉዳይ ነው። ሰማይና ምድር። አታምልክ ነው የተባልከው፣ አትውደድ አልተባልክም? ሲጀምር በምን ምክንያት ነው ልንጠላት? ምን ችለው? በምን? የኢየሱስ እናት ናት እኮ። ግን ክብርና አምልኮ ለማን? ለእግዚአብሔር ብቻ። ለሰው አይሰጥም። ይህንን እየመረረን በንጓት መጽሐፍ ነው ምናገረው ሰው ማምለክ አይቻልም። መጽሐፍ ቅዱስን ተቀብለናል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ ተብሎ ተጽፏል። ስለዚህ መውለድ ይቻላል፣ ግን ማምለክ አይቻልም። ይሄ ነው ነው። ይሄን እየመረረም በሆን ዋጥ። ከኢየሱስ ይልቅ ማን እየተመለከ እንደሆነ የአደባባይ ምስጢር ነው። ይሄን ለመሸፈን አትሞክር። ወደ ኢየሱስና ኢየሱስ ህይወት ይሰጣል። እሱም ብቻ አምልክ፣ ሌላውን አታምልክ አልተጻፈም? መጽሐፍ ላይ የለም? ሰው አይመለክም። እውነታው ግን ይሄ ነው። እንደምንም ዋጥ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይንንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ ምናምነው የኦርቶዶክስ ተዋሕዶ እምነት ነው። ይህንን አናፍርበትም፣ እንድታፍሩበትም አያስፈልግም። ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች መልስ ለመስጠት ብቻም አይደለም። ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረግኩት ያለውት ነገር እንዳይመስላችሁ እግዚአብሔር ስለመረጠኝ ነው እያረኩኝ ያለሁት። ይህ እኮ ነው ትልቁ ችግር። አሁን መረጃና ማስረጃ አምጣ። መረጃና ማስረጃ አምጣ ከመጽሐፍ ቅዱስ የኔ ልክ ነው። እኔ የምሄድበት ልክ ነው። አምጣ። ማንም ከመሬት እየተነሳ የኔ ልክ ነው ማለት እኮ ይችላል። ማን ይከለክላል? ምን ዳገት የለው፣ ትራፊክ የለ፣ እንትን የኔ ልክ ነው። እሱ ምንም አያዋጣም። መረጃ አምጣ። እስቲ ከኢየሱስ ውጪ ያዳናን ካለ መረጃና ማስረጃ አምጣ። ከሱ ውጪ ማምለክ ልክ ነው የሚለውን እስቲ አምጣ። እስቲ በአምሳ ስምንት መንገድ መሞከር ትክክል ነው የሚለውን አምጣት። ለኢየሱስም፣ ለቅዱሳንም፣ ለመላእክም ለሁሉም እኩል እየሰገድክ እኩል እያመለክ ሁሉንም በአንድነት እኩል እያመለክ ይህኔ ልክ ነው። አይከብድም። መጽሐፍ ስናገር እንዲህ ብሎ እናገራል። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። ይህንን አምነን ነው እኛ የምንከተለው ይሄ ልክ ስለሆነ መጽሐፍ ስለምናገር፣ አንተ እስቲ ተናገር። ያንተን የምርጫ ቅስቀሳ አይመስል የኔ ልክ ነው። ልክ መሆኑን ከመጽሐፍ ቅዱስ አምጣ። ዝም ብሎ ተረት ምንም አይሰራም። ዝም ብሎ ተናግሮ ማለፍ ለማንም እኮ ይቻላል። ግን አምጣ፣ መረጃና ማስረጃ አምጣ። አይ ህይወት ኢየሱስ ነው፣ ወደ ማንም ማንደብ ከሱ እጅ ማንም እኛን ነጥቆን የሚወስድ ይሄንን መጽሐፍ ይናገራል። እሱን ተከትለናል። እውነታው ግን ይሄ ነው። ምንም ማረግ አይቻልም። ብቻውን ህይወት ይሰጣል ስሙን

ይጋጫል። ክብር ሁሉ ለኢየሱስ ይሁን። እንደዚህ አይነት ነገር ለመናገር ከፈለጋችሁ ወደ ኢየሱስ። ከሱ ውጭ እያለው ምንም ማድረግ አይቻልም። ኢየሱስ ብቻውን አይደለም። አጋንንትን አባሮ ነፃ የሚያወጣ እሱ ብቻ ካልሆነ እንዴት አይቻልም። ኢየሱስ ብቻውን አይደለም። ምንም ማድረግ አይቻልም። ስሙ ይሁን። የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ በላችሁ ወገኔ? አመን የእግዚአብሔር ልጆች እንደወድ ያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሯል መልአክ ምስክር ነው አይልም። ነቢይ ምስክር ነው አይልም። ሐዋርያ ምስክር ነው አይልም። ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም። ይልቁንም ያ ሕያው የሆነ ቅዱስ የሆነ ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆነ እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ ደሳ ያወጣ ነው። ልጅ እኮ ወራሽ ነው። ወገኔ ወራሽ እኮ ነው ልጅ። ልጅ ወራሽና የምስር ተካፋይ ነው። ይገባችኋል ምለው ነገር ይገባችኋል። እስኪ ቤታችሁን እና ንብረታችሁን የሚወርሰው እናንተ የወለዳችኋቸው ልጆች ናቸው፣ ወይንም በሰራተኛነት የቀጠራችኋቸው ወገኖች ማን ነው ወራሽ ነገርኛ? ማን ነው ወራሽ? አዎ ልጅ ወራሽ ነው። እኛም በእግዚአብሔር ልጆች ነን። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ ወልድ፣ በመንፈስ ቅዱስ ስም በመጠመቃችን። ክብርና ምስጋና ለአምላካችን ነው። ይሄ ነገር በኋላ የሆነ መዘዝ ይዞ እንዳይመጣ ክርስቶስ ተሰበከ ተብሎ ሌላ ነገር እንዳይመጣ ደስ አይልም። ይሄንን እኮ ነው የምንፈልገው። ስለ ኢየሱስ በአደባባይ ላይ ሲወራ ደስ ይላል። ወንጌል ይሰበክ ከዚህ በኋላ ልንሰማ ነው ማለት ነው። በመጽሐፍ ቅዱስ ላይ የሌለውን ሰው ሰራሽ ትምህርት ሊቀር ነው ማለት ነው። ቅዱስ መጽሐፍ ብቻ ልነገር ነው። እረ ጉድ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያልናል። ስሙ ብቻ

የላከው ደግሞ ኢየሱስ ክርስቶስ ልጅ እንደሆነ ያምኑ ዘንድ የዘላለም ሕይወት ይህች ናት ትላለች። ክብርና ምስጋና ለአምላካችን ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የምናገኘው ታላቅ ቃል። አዎ ኢየሱስ ክርስቶስ የተሳበ ልጅ ነው የሚል ይድናል። መዳናችን አሁን ተፈጽሟል። ወገን ያንድ ነገር አጥብቄ ላሳስብህ፣ ኢየሱስ ክርስቶስ ጌታ ነው። የኢትዮጵያ ኦርቶዶክስ የጠራ ቋንቋ ነው። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ፣ በባህሪው ሞት፣ በመንግስቱ ሽረት የሌለበት የዘላለም ጌታ ነው። ጌትነቱ የባህሪ ነው። እሱ እውነተኛ መድኃኒት ነው። እሱ እውነተኛ አዳኝ ነው። መዳንም የመዳኛ መንገድም የለም። አዳኛችን መድኃኒታችን የድንግል ማርያም ልጅ ድንግል ማርያም ነፍሴ በአምላኬ በመድኃኒቴ ሀሴታ እንደዎች እንኳን ደስ አላችሁ። ወንጌል እየገባ ነው እየሠራ ነው። መንፈስ ቅዱስ ስራ እየሰራ ነው። ኢየሱስ ብቻውን ያድናል። ደስ እላል። እንደዚህ በአደባባይ ስለ ኢየሱስ ስለ ወንጌል ሌላ ነገር ሳይጨመር ኢየሱስ ብቻውን ያድናል። ደስ እላል። እኔ ደስ ብሎኛል። ክብር ላይ ኢየሱስ ይሁን። ብቻውን ያድነ ሌላ ተጨማሪ አያስፈልግም። ምንም ማረግ አይቻልም። ስሞ ይነነ ያዳነን ኢየሱስ መሆኑን አውቃችሁ የጌታችሁ ወንጌል ለምን ደበቃችሁ? የአዋርያቶቹ አደራ እያለን ቅዱሳንም መስበክ እንዴ ግን አስቻለን መከራውን አይቶ ያዳነንን ጌታ እንዴ ዝም አላችሁ ወንጌሉ ሲምታታ ማጉላት የሚገባው ጌታችን ነበረ። በቅዱሳን ታሪክ ሰው ተዘረረ፣ የአምላኩን ወንጌል ስላላወቀ ሰው። ለዚህ ነው በሰው ላይ ሰይጣን የነገሰው። አሁንም ተነሱ ወንጌልን ገለጡ፣ ቃሉ በማስተማር ከሲኦል አምልጡ። ወንጌል ስበኩ ለምስኪን ወገኔ፣ መዳን በኢየሱስ ብቻ ስለሆነ። ክብር ለኢየሱስ ይሁን። ቆንጆና ደስ የሚል መልእክት። ኢየሱስ ብቻውን ይሰበክ ሌላ ሁሉ ይቀር። ህይወት ሊሆን አይችልም ሞት ነው ኢየሱስ ህይወት ነው ኑ ወደ ኢየሱስ ከእሱ ውጪ መንገድ የለም ምንም ማድረግ አይቻልም አይቻለም ስለዚህ ብዙ ሰው የሰው ገመና ነው የሚገለጥለት የሰው ጉድ አየዋት እኮ የእሷን ነገር ከአሁን በኋላ በቃ ይላሉ ያልተሰጠህ ላይ ጊዜህን አትጨርስ አልተሰጠህም የሰማችሁ ይህ ነው በቸርች ውስጥም ባሉ አክቲቪቲዎች ያልተሰጠህ ላይ እንቅልፍ አትጣ አምላክ የማያጨበጭብል ላይ ሽሩ ጉድ አትበል የተፈለክለት አለ የተፈለክለት ካልተፈለከው ነገር እንድትድን ያደርግሃል። እነሱን ያስጨነቃቸው ያልተሰጣቸው ነው። ዞር በሉ፣ ያልተሰጠህን አትቀበል። ዞር በሉና፣ ያልተሰጠህ ላይ አትውጣ አትግባ። ያልተሰጠህ ላይ ጊዜህን አታጥፋ፣ ጉልበትሽን አታጥፊ። እየሰማችሁ ነው? ያልተሰጣችሁ ላይ ጥፉ። እሱ የፈለጋቸው አንድ ነገር አለ። ምን ማለት መሰለህ፣ እንደ ኤክስፔክቴሽን አደገኛ ነገር የለ ማለት እንዲባል የምትፈልጉት ነገር አይኑራችሁ ስትሰማ የምትሰማው አምላክ የሚያወራውን ሳይሆን አንተ የፈለግከው የተቀሰቀስክለትን ነው መስማት የምትፈልገው እንደዚህ ያለ መተላለፍ የለም ይሄ ከኃጢአት ይልቅ ከባድ ነገር ነው ኃጢአት ወዲያው ንስሐ እንድትገባ አይምሮ ይጎት ይሄኛው ግን ራስህን ጀስትፋይ ታደረጋለህ እንደውም እኔ እንዳውም ይገርመሃል እንድትል ያደረግሃል ረጅም ጊዜ ቆይተህ ኢየሱስ እግር ስር ተቀምጠው ከአፉ እየሰሙ ግን ልምምዳቸው ኤክስፔክት ከሚያደርጉት ጋር የተያያዘ ነው። ስለዚህ የሚሰሙት ራሱ እሱ ነው፣ የሚነቃቁት እሱ ሲወራ ነው። ያ የሚጠብቁት የሚጠባበቁት ነገር ካልተወራ አይነቁም። እንዴት መወሰን ነው! እንዴት ከባድ ነው! እናንተ እስካያችሁት ድረስ ትሆናላችሁ። ኢየሱስ እዚህ ጋር አይታገስም። ደስ የሚል ቆንጆ መልእክት ሰምታችኋል። ኢየሱስ ብቻውን ያደናል። ክብር ሁሉ ለኢየሱስ ይሁን። ከሱ ውጪ መንገድ የለም፣ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህን ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራፕሽን ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ ተባረኩ።